ጳውሎስ ጴጥሮስ፣ እንትና እያላችሁ ጊዜያችሁን በእነሱ ታቃጥላላችሁ ይናሉ እና እኔ ላይ ላይ ለባ ስንለው ራሱ ምንድን ነው ነፍይና ይስፋት እኮሉ አይደል ውድቅ የምታደርገው ነገር አለ፣ የምታጸድቀው ነገር አለ። እዛ ጋር አስጥለህ እኮሉ እዚህ ጋር የምታጸድቀው። ለአምስት እንትን ሽርክን የያዘ ሰው አጥብቅ የያዘ ሰው፣ ሽርክ ስህተት መሆኑን የምታሳየው በቀላል መንገድ በራሱ መጽሐፍ እኮ ልታሳየው ይችላሉ። እሱ ስለ ቁርአን አንጥተህ ቁርአን አንጥተህ አይ ኢየሱስ እኮ ያላህ መልእክተኛ ይላል ብዬ አንድ ክርስቲያን ብነግረው እውነትም እነተም ያላህ መልእክተኛ ይላል እኮ ስለዚህ እውነትም እሱ ያላህ መልእክተኛ እንጂ ብሎ ሊቀበለኝ ይችላል። ስታስቡት ማለት ነው። ቁርአን ላይ እኮ ያላህ መልእክተኛ ይላል ይኸው ና ይኸው ምናምን ነገር ብዬ አሳየሁት። ከዛ አሀ ቁርአን ለካ እንደዛ ነው የሚለው። ስለዚህ በቃ ቁርአን ስላለ እቀበላለሁ ይለኛል። አንድ ክርስቲያን በዛ መልኩ ነው እሱን የማናገረው። አይቀበልም። እኔ ምን አገባኝ፣ ቁርአን አለ አላለ ነው የሚለኝ። የቁርአን አለ እኔ አላለ እኔ ጋር አምላክ ነው እኔ ጋር። ስለዚህ በምን መልኩ አሳየዋለሁ? ይኸው ናይ መጽሐፍ ላይ መልእክተኛ ተብሎ ተቀምጧል፣ ሰው ተብሎ ተቀምጧል፣ አምላክ እንዳለው ተቀምጧል እያልኩኝ መጽሐፉን ሳሳየው የዛኔ ምን ይላል? ኦኬ ለካ እኔ ተሳስቼ ነበር የሚለውን ነገር ይቀበላል። ስለዚህ በራሱ መንገድ ዳዋ አደርግለታል። ለዛ ነው ቁርአን ላይ እኮ አላህ ስብሀነሁ ተዓላ ስለ ራሱ ባህሪያቶች ብቻ አይደለም የሚናገረው፣ የራሱን ባህሪ ብቻ አይደለም የሚናገረው፣ እነሱ የሚያመልኳቸው አካላቶች እራሳቸው በእጃቸው የሰሯቸው መሆኑን ይነግራቸዋል። ስለ እነሱ መናገር አስፈላጊ ስለሆነ ማለት እናንተ እኮ የምታመልኳቸው በእጃችሁ የሰራችሁት ነው። አፈራይቱ ሙላተ ወልዑዛ ወመናተ ሳሊሰተል ኡኽራ እነዚህ እናንተ ራሳችሁ ስም የሰጣችሁ ናችሁ፣ እያልኩ ስም እየጠቀሰ ይናገራል። አላ እኛ ጳውሎስ ሉቃስ ስለምንወዳቸው አይደለም ገብቷቸው፣ የሆነ ከእነሱ ጋር ፍቅር ስላለን ምናምን ነገር አይደለም። ግን እነዚህ አካላቶች እየተጠሩ ቦታ እንደዚህ ነው፣ ይሄ ነው። ይሄ የዳዋው መንገድ ነው። አንድ የዳዋው መንገድ የእነሱን ስህተት አሳየ። አንድ ሰው ስህተቱን ካላየ ብነታዊ ሚያ የሚናገረው ንግግር አለ የሆነ የሆነ ቦርድ ላይ ወይ ነጭ ጥቁር ብላክ ቦርድ ላይ የሆነ ነገር የተጻፈ የጻፈ ሰው ያህ የጻፈው ስህተት እንደሆነ ካሳየው በኋላ ነው አጥፍቶት ሌላ መጻፍ ዝግጁ የሚሆነው። የጻፈው ልክ ከሆነ ያህን አያጠፋውም። ልክ ነው ብሎ አንተ ብትነግሮ ምን ብትለው አይሰማም። ስለዚህ ያህንን ነገር ማስተዋል ያስፈልጋል። እነሱ ጋኛ ፍቅር ስለነሱ መጽሐፍ ፍቅር ይዞን ወይ ደግሞ ብዙ ማውቅ የሚፈልገው ነገር አለ። የእነሱን በምናነብሳት እኮ የኛው ጋር ኮ እያጎደድን ነው ማለት ነው። ስለዚህ የማንበብ ፍቅር ኖሮን አይደለም። ነገር ግን ያንን ነገር በዛ መልኩ ዳዋ የምታደርጉለት ሰው አለ፣ ያንን ነገር ያስፈልገዋል። ሁለተኛ ይህንን ነጥብ ያዙ። ሶስተኛ አንዳንድ የንጭጭር እንትኖችንና ንጭጭር ላይ የሚሰሩ ሰዎችንና ካፊሮች ጋር እየገቡ የሚናገሩትን ሰዎች መለየት ያስፈልጋል። ካፊር ቤት እየገቡ የሚናገሩ ሰዎች ንጽጽር የሚሰሩ ሰዎች አድርገው ያስባሉ። አንዱ ሲነቅፍ ስሰማው ምን አለ አንዱ እንትንን የጨረቃ መከፈል የሚናገረውን የቁርአን አያ እንትን ሲያደረግ አየውኝ፣ ውድቅ ሲያደረግ አየውኝ። ንጽጽር ላይ የሚሰራ አለ። ንጽጽር ላይ የሚሰራ አንድም ሰው ያን ውድቅ የሚያደርግ ሄደ እንደሁም ለነቢዩ ስለ ሰለም መረጃ አድርገን ከምንጠቀመው የቁርአን አያ ኮ ውስጥ አንዱ ነው። ግን እዛ ከብቶ ካፊር ጋር ገብቶ ውድቅ የሚያደረግን ወይም የሆነን ነገር የተናገረን ልክ የንፅፅር ሰዎች እንዳደረጉት አድርጎ ማስቀመጥም ያ ትክክል አይደለም። እኛ ብዙ ጊዜ የምንመክረው ነገር ነው፣ ካፊሮች ጋር ገብታችሁ ማታውቁ ከሆነ አትናገሩ የምንለው ነገር። ስለዚህ አንዳንዴ ሌላ የተናገረውን ወደ ንፅፅር ሰዎች ማስጠጋትም ትክክል አይደለም። ይህን ሲባል ግን ንፅፅር ላይ የሚሰሩ ሰዎች አይሳሳቱም፣ ፍጹም ናቸው እነሱ፣ ሊሳሳቱ አይችሉም፣ ልትናኳቸው አይቻል፣ እንደዛ የለም። ጥሩ ብቻ አይደለም፣ በየትኛውም የዳዋ መስክ በዳዮቹ መሀል ስተታል። በየትኛውም የዳዋ መስክ ንጽጽሩ ብቻ አይደለም፣ የትኛውም የዳዋ መስክ የገሌ ዳዋ መስክ ላይ ችግር የለበት የሚባል ቦታ የለም። ከስነ ምግባር አንጻር ችግር ይኖራል፣ ከትምህርት አንጻር ችግር ይኖራል። የማያውቁ ሰዎች ይገቡበታል፣ ሳያውቁ ሰዎች ይገቡበታል። ያ ትክክል ነው እያልን አይደለም። እርማት ያስፈልጋል። እርማት ስትሰጥ ግን አንዳንዴ እረድና ተህዚር መለየት ያስፈልጋል። ረድ ሳይሆን ብዙ ቦታ እየተደረገ ያሉ ተህዚር ነው። ስህተትን ማረም ሳይሆን ማስጠንቀቂያ እየተደረገ ነው። ስለዚህ ስህተቶቹ ተነቅፈው ቦታ ተሰጥቷቸው ሊወገዝ ይገባል። ሌላው ምናልባት ቅድም ኢብሮም ማስጠንቀቂያ ሰጥቷል። ይህንን ነገር እንደ ቡድን አድርጋችሁ እታች ላሉ ወንድሞች በተለይ እንደ ቡድን አድርጓችሁ ድብድብ አይነት የግሩፕ አካሄድ እንዳትሄዱ እነሱን የመሳደብ እነሱን የማንቋሸሽ እነሱን ያልሆነ ነገር የመናገር ለእኛ ተዋቸው እኛን በቃቸዋለን አይነት የግሩፕ ንግግር እንዳታደርጉት። እንደዚህ አይነት ነገር አያስፈልግም። እኛ ጋር ወንድሞቻችን ናቸው። እነሱን ከእነሱ ጋር አብረን መጓዝ እየተራረምን እንሄዳለን። ይህን ያህል በጣም እንትን የምንለው ነገር አይደለም። ከእነሱ ጋር እየተራረምን እንሄዳለን። ማንም እንዲናገራቸው አንፈልግም። እሺ፣ ማንም እንዲናገራቸው አንፈልግም። ይህንን ከማጥራት አንጻር ይሄ ችግር አለ፣ ይሄ ስህተት አለ፣ መተራረም አለብን ከሚል አንጻር እንጂ እነሱን የማሳነስ እነሱን የመሳደብ እነሱን የማናናቅ እነሱን እንደዚህ ናቸው የማለት ነገር የለም። እዛም ሄዳችሁ እዛም ሄዳችሁ እነሱ እንድትሳደቡ አይደለም የምንፈልገው። ቤት ሲከፍት ሄዳችሁ እናንተ እንዲህ የካፊር እንትኖች የካፊር አገልጋዮች እንድትሉ አንፈልግ። ይሄ አይደለም ዓላማው። ማለት መተራረም ነው። ስህተት ካለብን መጥተው ሊያርሙን ይችላሉ። በውስጥም ሆነ በአደባባይም ስህተት ከሆነ ስህተቱን ማረም ይቻላል ግን እርማት የሚሰጥበት መንገድ ልክ ሁሉም የንፅፅር ወንድሞች እንደሰሩት ተደርጎ ሊወራ ይገባል። ይህን ለማለት ነው። አፉ በልኛ ረዘምኩባችሁ። ይህንን ነጥብ ከእንትን እንድትይዙ ስለፈለግኩ ነው። ጀዛኩ ወእያክ ኢስሐቅ፣ አላህ ይጠብቀ። ማሻላህ፣ በጣም ትክክለኛና ቁጥብ ያለ ስርዓት ያለው ትርጉም ያለው ንግግር ነው የተናገርከው። አላህ ይጠብቀ። ስለዚህ አሁን እዛ ቤት ሄዳችሁ የሆነ ነገር የምትሳደቡ ሰዎች ካላችሁ እኛን አትወክሉ። መወቁ ይና ቅድም እንደተናገርኩት ነብይ ሰለላሁ ዐለይሂ ወሰለም ሙስሊም ማለት ከምላሱ ከእጁ ምኑ ከምኑ ከምናምኑ ከሁሉም ነገር ሙስሊሞች ነፃ የወጡለት ነው። ስለዚህ አደራ፣ እንደዚህ አይነት ነገር እንዳሰሩ ዑለማዎቻችን ናቸው አዋቂዎቻችን ናቸው ማንም ሰው ይሳሳታል። እንደ ንፅፅር ንፅፅር ላይ ያለውን ነገር ንፅፅርን መምታት አይችሉም እንጂ ሰዎች፣ ማንም ሰው ሊሳሳት ይችላል እሱን መታረም ያለበት የሚለውን ነገር ነው። ይሄንን ነገር ነው ያልነው። ኢንሻላህ እስኪ አሁን ደግሞ አይ ቲንክ ማውራት የምትፈልጉ ሰዎች ካላችሁ ማውራት ትችላላችሁ። ኤኒዌይስ እንደ አጀንዳ ይዘነው አይደለም እዚህ ላይ ካሉ ሰዎች ውጭ ዋሌክም ሰላም። ቆይ ይቀጥላለሁ። እንደ አጀንዳ ይዘነው አይደለም፣ ግን ምንድነው መታረም ስላለበት